ሰላም ጤና ስ ለውዴ ቻናል ለቤተሰብ ተከታታዮች፣ አሁን የወጣው ተኩስ መረጃው ዘመነ ካሴና ምሬ ወዳጆ ወደ አስመራ መኮብለላቸው መረጃ እየወጣ ይገኛል። ሄዱበት አንድምታም የምንዳስስ ሲሆን እንዲሁም መንግስት ያቀረቡን የሰላም ጥሪ የተቀበሉ አሉ። አሻፈር ባሉት ህግ ማስከበር ዘመቻው ተጠናክሮ ቀጥሯል። በቋራ ወረዳ ፋኑ ሰፍሮበት የነበረውን የሀገር መከላከያ ከፍተኛ ምት በማሳረፍ መቆጣጠሩ ተችሏል። እነዚህን ጉዳዮች የምንዳስስ ሲሆን እንዲሁም በርካታ ሲገለግለብቸው የነበሩትን ተሽከርካሪዎችም ከማቃጠል የተረፉትን እንግዲህ መማረክ ችሏል ማለት ነው። ቀሪዎችን አቃጥለው ሸሽተዋል። እነዚህ ናቸው የአማራና ጉዳይ እንታገላለን የሚሉት። ወደ ዋናው ጉዳያችን እዚህ ጋር እየይዘን ስና በጀግናው የሀገር መከላከያ ሰራዊት የሚመራ ጥምር ጦር በጽንፈኛው ምሽግ የነበረውን የቋራ ወረዳ ቴዎድሮስ ከተማና ከ ሙሉ በሙሉ ተቆጣጥሯል። የጸጥታ መዋቅር በጽንፈኛው ምሽጉ በነበረበት ልዩ ስሙ በረራ ላይ ሲደርስ የህዝብ መገልገያ የሆኑ አንድ አምቡላንስና አንድ የግብርና ስሬኤፍ መኪናዎችን በጽንፈኛው አቃጥለዋል። አማራ ገለጉልበት በተባለው የሚጠር ቦታ ላይ በምዕራብ ጎንደር ዞን ቋራ ወረዳ በጅግኑ የሀገር መከላከያ ሰራዊት የሚመራ ጥምር ጦር ጽንፈኛው መሽጎ የነበረው ወረዳ ስር የሚገኘው ቴዎድሮስ ከተማና አካባቢ ሙሉ በሙሉ መቆጣጠር ተችሏል። በጅግኑ የሀገር መከላከያ ሰራዊት እየተመራ የሚገኘው ጥምር ጦር ጽንፈኛ ወደ መሸገበት ቴዎድሮስ ከተማ ኦፕሬሽን እየተሰራ በሚሄድበት ወቅት የጠላት ምሽግና ማሰልጠኛ ቦታ የነበረው ልዩ ስሙ በረራይ የተባለውን ቦታ በመቆጣጠር ወቅት በጽንፈኛ የህዝብ መገልገያውን አንድ አምቡላንስና አንድ የግብርና ስርዓት መኪናዎችን በማቃጠሉ የቋራ ወረዳና የሰላም ጸጥታ ጽህፈት ቤት ኃላፊው ዋና አሳጅ በሪሁን ገልጸዋል። እንደ ኃላፊው ገለጻ ከገለጉል ቴዎድሮስ የአስፓልት መንገድ ፕሮጀክት በጽንፈኛ ተወስዶ የነበረው ሲኖ ትራክ መኪናና በጅግና የሀገር መከላከያ ሰራዊት የሚመራ ጥምረት በቁጥጥር ስር ማዋሉን ጠቅሰዋል። ጽንፈኝ የህዝብ መገልገያ ማቴሪያሎችን ከማቃጠልና ከመዝርፍ ውጭ አላማ የሌለው ትግል እያካሄደ እንደሚገኝ በተግባር ያረጋግጠበት ስራ መስራቱን ዘገባው ገልጿል። ጽንፈኛው አሁን ላይ በጅግና የሀገር መከላከያ ሰራዊት እየተመራ ያለው የጥምር ጦር ከባድ ምት አድሶ በተው ሞትና ቁስለኛ የሆነ ከአካባቢውም ሲወገድ ማድረግ መቻሉን ተገልጿል። የጸጥታ ሀይሉ በቋራ ወረዳ ስር የሚገኘው ቴዎድሮስ ከተማ ዳዛ ቀበሌ ወፍታ ወርቂና ቀበሽ ሙሉ በሙሉ ከፋኖ ማጽዳት መቻሉ ተገልጿ ማለት ነው። ልዩ ከሚያደርገው በዚህ እርምጃ ሲወሰድ በጅግና ሀገር መከላከያ ማለት ነው። በተለይ ፊት ለፊት ባለው ኮረብታና ገደላማ በመሆኑ ከፍተኛ ኪሳራ እንደደረሰባቸው ነው የተገለጸው። የጽንፈኛው አመራር የጦሩ ውጊያ የማያውቁ ወጣትን ከውጭ ከውጭ ባህሪዎች ብር ተለቀቀ እያሉ እንግዲህ እያደናገሩ ወደ ትጥቅ ትግል እንዳስገቧቸው በብዛት እየተገለጸ ይገኛል ማለት ነው። ሌላኛው ጉዳይ እዚህ ጋር እየይዘን የምንመለከተው ምሬ ወዳጀነነና ዘመነ ካሴ ወደ ኤርትራ አስመራ እየተመላለሱ እንደነበር ተዘግቧል። አሁንም ወደዛ እንዳቀኑ እየተገለጸ ነው የሚገኘው። ከኤርትራ አንድ ነገር አይጠበቅም። ልማት አታውቅም፣ መሰረተ ልማት አታውቅም ዋና ዓላማው የሽብር ተግባር መፈጸምና መስራትና ማሰራት። እነዚህ ሰዎች የሚሄዱት ለልማት ድርድር አይደለም፣ ንግግር አይደለም። ኤርትራ ለምስራቅ አፍሪካ ምሳሌ ልትሆን አትችልም፣ በልማት በኩል በሰላም በኩል ምሳሌ ልትሆን አትችልም። በኢኮኖሚ የደቀቀችና በሰላም እጦት የደቀቀች ነች። እነዚህ ሰዎች ለአማራ ሕልውና ጉዳይ እንታገላለን ብሎ የሚመላለሱት ሀገሪቱን ወደ ሰላም እንዳትመለስ፣ ወደ ልማት እንዳትመለስ ሀገር ለማሸበር ነው የሚመላለሱት። አሁን እነሰዎች ያቀኑት ለዛ ነው። አርበኛችን ዘመነ ካሴ አርበኛ በዚህ ሰዓት የሚያስብል የሚሰራና የሚያለማ ሰው ነው። ጠቅላይ ሚኒስትር ዶክተር አብይ ለምሳሌ ሰሞኑ ጎንደርና ባህር ዳር እንቫይት አድርገዋል። በዚን ጊዜ ጥሪ ያቀረበ ምንድን ነው? ኖታ ያይዘን፣ አብረን እንስራ ሳይረፍድ። ከረፈደ ወደኋላ መመለስ ነው። አቃ አለቀ። በኢኮኖሚ ካደቀቅ ነው የክልሉን፣ ወደ ኋላ እየመለስ ነው። በመሰረተ ልማት ወደ ኋላ እየመለስ ነው። ወደ እድገት ወደ ኋላ እየመለስ ነው። ሌሎች በፍጥነት ጥለውን ይሄዳሉ። ስለዚህ ከነሱ ለመድረስ በእጅጉ ይረፍድብናል። የኑሮ ውድነቱ ተደማምሮ ወደ ኋላ ያስቀርናል። እነሱ በፍጥነት በሄዱ ስለዚህ አሁን መፍጠን የምንችልበት በልማት ጉዳይ ነው። ሌላኛው ጉዳይ የመንግስትን ሰላም ጥሪ የተቀበሉ አሉ። እነሱ ጉዳዮች እንደሳለን መንግስት ያቀረበውን ሰላም ጥሪ ተቀብሎ የገቡ አሉ ማለት ነው። ቀሪ ወንድሞችም የመንግስትን ሰላም ጥሪ ቢቀላቀሉ አትራፊ ይሆናሉ ማለት ነው። በሰሜን ሸዋ ዞን መንዝ ላሉ ወረዳ መንግስት ያቀርብላቸውን የሰላም ጥሪ ተቀብለው ገብተዋል። በተለይ በዛ አካል ሲንቀሳቀሱ የነበሩ ጽንፈኞች የሰላም ጥሪውን ተቀብለው እጅ መስጠታቸው በኮ በኮሙን ክፍለ ጦር ሬጅመንት አዛዥ ሻለቃ ሙልጌታ ለማርያም እንደገለጹ ማለት ነው። በተለይ መንግስት ያቀርብላቸውን የሰላም ጥሪ በእጅ የሰጡትን ህዝ ጽንፈኛ ቡድኖች በተለይ በጽንፈኛ ቡድን ህዝቡን ዘርፎ የደበቀውን እህል ከአጋር የጸጥታ ሀይሎች ጋር በመሆን ሬጅመንቱ በቁጥጥር ስር ማዋሉም ተገልጿል። ሌላኛው ጉዳይ ነው በርካታ የምግብሎች ሲገለገሉበት የነበረ የዘረፉትን ገቢ ማድረግ ተችሏል። እንዲሁም በዚሁ ቀጣና መንግስት ያቀረብሏቸውን እስከ ነምር ትጥቃቸው ተቀብለው ገብተዋል። አብዛኞቹ አርሶ አደሮች ናቸው። ሾው የምትሰሩት ሌላ ጉዳይ ነው። ለፎቶ የምትሰሩ ሾው እና ውስጥ ያለውን ሾው እናውቀዋለን። ለፎቶም ትፖስቱት ፋኖ የታጠቀው ፋኖ የደረሰበት የስልጣን ደረጃ ምናም እሱን ተውት፣ አይጠቅምም። ህወሓት አሁን የደ ቆፍራ የደበቀችውን መድፎ ያወጣቸው ለጥፋት ተልኮ ከሻቢያ ጋር በመሆን ለመስራት ነው። ኢብን እንኳን አሁን ያለው መንግስት አሁን ያለው መንግስት ለቆ ስልጣን ለቆ ቢሰጥ በእርግጠኝነት ፋኑ ስልጣን አይዝም። መቶ ፐርሰንት እርግጠኛ ሁኝ የምነግራቸው አይዝም። መቶ ፐርሰንት ዋነኛ ዋነኛ ህዋት ሀይሏን እያጠናከረች ፋኑ ለመምታት ነው አላማ አለቅ። ስለዚህ ፋኖ። ታጥቃችኋለሽ ኔም ታጥቃችኋለሽ። የመንግስት ሰላም ታሪ ተቀብላችሁ ህወሓት ትግሬን ዛሬ ቀንበር የሆነበት እሱ ማስወገድ የሚያስፈልገው። ከዛ ውጭ ምታመጡ ለውጥ አይኖርም። መቶ ጊዜ መቶ ለውጥ አታመጡ። ይሄ ነው የተረጋገጠ። በቃ እነዚ ምንካሴ ምናምን እነዚህ መኪኖች ለምን ተቃጠሉ? የአማራ የህልውና ጉዳይ የምትታገሉ ከሆነ ቋራ ላይ አሁን ያቀረብ ነው ቋራ ላይ ከራሱ የተረፈውን አቃጥሎ ለሚን ሄደን የዚህ መንገለገያ ናቸው። ሲኖትራክ የአስፓልት መስሪያ የነበረ ሰርቪስ የሚሰጥ ነው እኮ፣ የመሰረተ ልማት አጋር የሆነ ሰርቪስ ነው። እነዚህ መዝረፍ አዜ ተርፎ ማቃጠል። እኔ የሚገርመኝ ከውጭ ባህዳ የመጣችሁ ወይስ እዚህ ተወለዳችሁ ነው እስከ ማለት ድረስ የሚያጠራጥር ጉዳይ ነው። እነዚህ ናቸው እንግዲህ ለአማራ ነጻነት እንታገላለን፣ ለአማራ የሉና ጉዳይ እንታገላለን የሚሉት መኪኖች የማን ናቸው? ሰርቪሶች የማን ናቸው? እኔ የሚገርመኝ አላማ አቋም የአማራ ህልውና ጉዳይ ከሆነ በትክክል ከልባቸው የሚታገሉ ከሆነ እኛ ሰርቪስ ያስፈልገናል ብላችሁ ከወሰዳችሁ ለምን ማቃጠል አስፈለገ ነው? ሰርቪስ ካስፈለገ መሰረተ ልማቶችን ያስፈልገናል ካላችሁ መሰረተ ልማቶች ለምን ማቃጠል ማውደም አስፈለገ? ማዘጋጆች ለምን ማቃጠል አስፈለገ? ነገ ላይ ለማዘጋጆች መሰራት አለበት። እናንተ ስልጣን ብትይዙ ኢቨን እንኳን ቢባል ማለት ነው

ለልማት አለመሆኑ በግልጽ የተረዳንበት ጉዳይ ነው። በሰሜን ሸዋ ዞን መንዝ ላይ የመንግስት ሰላም ጥርት ተቀብለው ገብቷን ዘርፎት የነበረውም ገቢ ማድረጉ ተረጋግጧን እጅግ እናመሰግናለን። በሌላ መረጃ ተመልስ እስክንገና፣ ይደርስ መልካም እሁድ እንዲሆንላችሁ